የአትሌት ገለቴ ቡርቃ ባለቤት የአሁናዊ ምስልም በማስመልከት ፖሊስ ያጋራው መረጃ አለ። በቁጥጥር ስር ስውል ባልተጠበቀ ጊዜና ሰዓት ሽጉጥ ይዞ እንደተገኘ ጭምርም ነው። ፖሊስ ያጋራው መረጃዎች የሚያሳዩት የአትሌት ገለቴ ቡርቃ ባለቤት ማለት ነው፣ አቶ ታደለ ገብረ መድኅን ይባላል። ይህ ባለ ጉዳይ በከፍተኛ ሁኔታ ገለቴ ቡርቃ ሚዲያ ላይ ወጥታ አቤት ካለችበት ጊዜና ሳት ሰዓት ጀምሮ ሲፈለግ እንደነበረ ጀምረም በፖሊስ ቁጥጥር ስር እንደዋለ ጀምረም ነው። አትሌት ገለቴ ቡርቃ እድሜ ዘመኗን የለፋችበትን ንብረት በጣም በተራቀቀ መንገድ አንድ ባንድ ከእጇ እንዳወጣ ጀምረም ነው። እንግዲህ መረጃዎችም ሁኔታዎችም የሚያሳዩት እያንዳንዱን ፍርድ ቤት በሄደች ቁጥር በተራቀቀ መንገድ እንዴት ከሷ እጅ እንዳወጣ ጀምረም ነው። በጣም የሚያሳዝነው በማለትም ነው በርካቶቹም ሲገልጹ የነበሩት አሁን የደረሰን እንግዲህ በቁጥጥር ስር ስውል የወጡት መረጃዎችን በማስመልከት በምን አይነት እንግዲህ የአሁናዊ የፊቱ ገጽታ ነው። የበፊቱ ደግሞ ታክሲ ወይም ላዳ ስሰራ የነበረበት ሰዓት የፊት ገጽታ ነው። መጨመርም ነው አጠቃላይ የወጡት መረጃዎች የሚያሳዩት። ሚኪድን ከሚኪታ ቦርንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።